17 አምጰርጵር አምጰርጵር አምጰርጵር አምጰርጵር ምን አይነት ስም ነው? እንደ አማርኛ መምህርነት ይህን ስም ለመፍታት ይህን ያህል ማሳደድ አልነበረብኝም። አምጰርጵር ይምጰርጵር ይምጰረጵር ዘንድ። አባቴ ትዝ አለኝ፣ በሩ ላይ ተቀምጦ ግስ ሲያረባ የሚያረባቸውን ዶሮዎች በመሃሉ እሽ እያለ የረባም ልጅ ባይኖረው ፊቱ ኮልኩሎ ግስ አርቡ ይላል አርቡ ጠባብ የሆነውን ነጠላውን ትከሻው ላይ ጣል አድርጎ ከሚያረባቸው በጎች አንዱ ና ማሌ ጨው እያላሰ አምፐርፐር ኢምፐርፐር ኢምፐረፐር ዘንድ። እሪ በከንቱ የወሪስ አጎራባች መንደር ነው። አቆልቁለን የእሪ በከንቱን ወንዝ ሻገር እንዳለን መንደሯ የገጠር ገበያ መስላ ትታያለች። ጉልት ዳሴ መሳሰሉ እንደ ነገሩ ቤቶች ይበዟታል። ከወደ ወሪስ አቅጣጫ ስለመጣን እሪ በከንቶች በአይነ ቁራኛ እያዩ መዳረሻችንን ይቃኛሉ። ትልቅ ቤት አጠገብ ደረስን። ቤቶች አለ ሽኮኮ። አንዲት ደዘደዝ ልጅ ግር ብቅ ብላ ካየችም በኋላ አባዬን ገደሉት፣ ወይኔ አባዬ እያለች ልታለቅሳ ኮበኮበች። አንድ አራት የሚሆኑ ማቴዎች እስሯ ተኮለኮሉ። አረኛ እሳቸውን ፈልገን ነው እንዴ ብላ የተንጠረበበን በኋኗ ዋጠች። እንደ ማር ስልቻ የሚዋል ገላዋን ሰፊ ቀሚስ ከተዋለች። የህንጻ ተራዳ የመሳሰሉ እግሮች አሏት። እጆቿ የኩይሳውን አስታወሰኝ። ገበቴጅ የሉም አላት። ከጅ ቤት ብሎ ወጣ። አለች ወደዚያው ለማምራት ፊታችንን መለስን። ያቺ ግርንድስ ወደ ቤቷ እንዳልገባች ቀልቤ ይነግሮኛል። ትከብዳለች። ዞር ስል በር ላይ ቆማ ስታጤነን አየዋት። ፈገግ አለችልኝ። ሀይ! ፊትና ከንፈር አልኩ በሆዲ ይወጭቅሽ። አንድ ሶስት ቤቶችን እንዳሰስን አገኘ ናቸው። እንደ ኩይሳው ግርንድስ መስለው ነበር። የኩይሳውን አውራጣት ነው የሚያክሉት። ከሳቸው የልቅ ያቺ ደዘደዝ ልጃቸውን በተማመንኩ ደግ ነበር። አምጰርጵር ሁከተኛ ሳይሆኑ አይቀሩ። በአንድ ጊዜ ከቀጁና ከጠጭ ጋር ሲጣሉን ያገኘናቸው። እኔን እኔን አንድ ብርሌ አጭበረበርከኝ። ጥሩ አንተ ደሞ ዝም በል። በፊት ቢሆን ስታኝ ሽንት ይመጣ ነበር። አንተስ ብትሆን፣ በልብ ከኩይስ ሳው ኩያ ሳይሆኑ አይቀሩ። እንደውም ባይበልጡ ምን ነበር። ጠጃቸውን ከብርሌ ፈንጠቃ አድርገው ይሄ ወንድሜ ብሎ ሽኮኮ ዘልግ ያለ ነገር ነገራቸው። አንዱም አልተያዘኝም። የኔ አማርኛ አስተማሪነት አሁን ሳጠራጠረኝ። አምጰርጵር ጭንቅላታቸውን እየነቀነቁና ካለፋ ገደምን እኔን እየማተሩ አድምተው ጥሩ ነው አሉ። አልፎ አልፎ እንዲህ ሕግ አማካሪነትን ተመክተው የሚመጡ ሰዎች መንፈሴን ተወርቀት ይዳድጓታል። መንግስት ዲፕሎም ተሌላቸው ወግዱ ይበለን እንጂ እውቀቱ ያለው እኛ ጋ ነው። ዳኞቹም ወንበሩን የያዙት እንጂ ማታ ማታ እኛኑ ተለማምጠው ባማከሩን መሰረት ነው ውሳኔ የሚሰጡት። ራስ ሰይጣና ጉተና አሉ አምጰርጵር። ሲያወሩ ይቁነጠነጥ አሉ። ከመቁነጥነጥም በላይ መክለፍለፍ ሊባል ይችላል። ፈራኋቸው። ያ አመለኛ ነው ባላጋራ። አዎ፣ አምጰርጵር አልኳቸው። በገደለ አሉኝ። እ በገደለ አልኩ። ምን ያልሰማ ትመስላለህ? አፈዘርቲና አምጰርጵር ትለይ። ይቅርታ አልኩ። የምለው ግራ ገብቶኝ። ስሜ አምጰርጵር ነው። የመንደር ወሽካታ ነው አምጰርጵር የሚለኝ። በዚህ የተነሳ አንድ ሶስቱን ጸጉርና አስላጭ ከርችል ይሰድጃለሁ። ራሴን ነቀነኩ። ወደ ጠጅ ቀጂው ዞረና ናንተ አሉት፣ ለእንግዶችም ቅዳ። ጠጅ ጠጥቼ አላውቅም፣ እንቢ ማለትም አልቻልኩም። አመጠኛም በአመጠኛ አጠፋለው ስልኔ መካከል ቤት እንዳልጠፋ ሰጋው። እንግዲህ ሰውየውም በገጀራም ሆነ በጩቤ ብትገድለው ህጉ አንድ ነው። ጨካኝ ኖረኛ ተብለ መቅለጣ አይቀርም። ህጋዊ አገዳደል የሚባል የለም። ከፍርድ የሚያስመልጠው ተደብቆ መግደል ብቻ ነው። እኒህ አውራ ጣት የሚያህሉ ሰው አውራ ዶሮ ኩራት ቅርም ሳይላቸው ስለ ወንጀል አፈጻጸም ያማከራሉ። ፈራኋቸው። እኔ እኮ ልገድለው ሳይሆን እንዳይገድለኝ ለኝ እኔስ ምን አልኩ። እንዳይገድልህ የምትከላከለው በመግደል ነው። ልክሰሳትል በምን ማስረጃ? እጅ ጠብቅ ብታስፈርመውም ዞር ብዬሽ ኮኮና አየሁት። የቀረበለትን ብርሌ እንደ እንጀራ እና ጥጡ አፎ ላይ ለግቶታል። ሌላ አማራጭ የለም ይኖራል አሉኝ። ምንድነው እኔን ከሱ ማጣላት እኔን ከእሱ ጋር ማጣላት እ ሰምታል ይሄው ነው ክፍያው። ጫን ልባል እንጂ ተቻልከው ይሄድለታለሁ በሜዳ ስትጣላና ስካሰስ የኖርኩ ሰው ነኝ። ጠብ ኑሮይ ነው። ትክብ እያዩዋቸው የዱር ድመት ይመስል ስለ ጠብ ሲያወሩ ተነፋፍተው ይገዝፋሉ። የጠጣ እሺ፣ አንስቼ ቀመስኩት ይጣፍጣል። ደግም ያስቀመጥኩት ምን ያህል ይላሉ? ያገር ዋጋ ነው። እሪ በከንቶች አውቁታል። አንተን ግን ቀልቤ ስለወደደ በጣም ሳተ ከፍላለህ። እሱስ ሲሆን ግን እርሶ ከተጣሉ ታጠገብ ደርስ ምን ይላል? ይሄ መቼፋ ታሰጣለውና እሱን ለኔ ተው። ጠበኝነትን ካባት የወረስኩ ሰው ነኝ። የሰባት ጠበኛ ዘር ነኝ። ስለ አባቴ የሰባት ቄስ ዘር ነኝ ሲል ሰማ ነበር። አሁን እድሜው እየተጫነኝ ያስኩትን ጠብ ማጥበቅ ተሳነኝ እንጂ በፊት አንተን ሳልማ ጠብ ቤት የተመጣ መጣ ታልመጣም ጎምለል ጎምለል እያልኩ ጠወዳለበት። ብስ ተኔ ጋር ጠብ ሳያነሱ ቶሎ ተዋዊ የምንለየ ተፈለግኩ አሁን ቀብድ ልስጦትና ምን አስቸኮለ? ጠብጥ ደህና የመጣው አይ በልተታ እሺ። ሽኮኮ ደጋግሟል። ደረቅ አይኑ ተጎልጉሎ መጨፈን ተስኖታል። ጭራሽ ደረቅ እንዴ ከፍርሃት ለመገላገል ቢረዳይን በሚል እኔም ጠጁ እንደጋገምኩ። በዚህ አጋጣሚ ጠጅ ለፍርሃት ፍቱን መድኃኒት መሆኑን ለሚፈሩ ሁሉ መንገር እፈልጋለሁ ነው። ጠጅ ተምን ይሰራል? ተማርና ተጌሾ ያላችሁ ውድቅ ተደርጎባችኋል። ጠጅ የሚሰራው ተትዕቢትና ተእብሪት ነው። የጠጅ ስካርስ መወላገድ ያላችሁ ውድቆኖባችሁ አልጠበኝነት ነው። መጀመሪያ ሽኮኮን አንተ እኮ ደፍረኸኛል አልኩት። ሱሬን በማስታወስ አይኑን መጨፈን ተስኖት ፈጦ ፊቴ ላይ ተደቀነ። በጣቶቼ የሽፋሽፍቱን ዝቅ አድርጌ ልጨፍንለት ይሆን? ሂሳቡን እኔ ከፍዬ ወጣሁ። አምጰርጵር ቢደክሙም የሚያወሩት አይሳታቸውም። ለሌባ መድኃኒቱን ነኝ። ገና ትክብዬ ሳየው ሰራ አካላቱ ይፈረሳሉ ይላሉ። ቤታቸው ስንደርስ ድፍን ሀምሳ ብር አውጥቼ ዘረጋሁላቸው። ምን አሉኝ? ቀብድ ገንዘቡን ወዲያ በለውና ጠላቶቻችንን በጋራ ልናጠቃ ተማምለን የለም እንዴ አሉኝ። ተማማልን እንዴ እንግዲያስ። ሽኮኮ ብሩን ሲያይ የበለጠ አይኑ ፈጥጦ ቀረ። እንዳይፈርጥ ገቡና እኔ ቤት ትደሩ፣ ነገ አንድ ጋር ሄደን ያንን ሽንታ ምን በስካር ለዘብታ ለምን አምጰርጵር እንደተባሉ ተገለጸልኝ። ማንም ፈርቼ እዚህ አድረው አልኳቸው። ቆሽኔ ቤትህ ገጀራ አለ? አረ የለኝም። ጭቤስ? በፍጹም ቋይ ትርፋለኝ ኔ ልስጥ ብሎኝ ወደ ውስጥ ገባ። ሽኮኮን ማንጠልጠል ያህል እያጣደፍኩ ጉዞ ወደ ወሪሳ ሆነ። ብዙም ሳንጓዝ ከኋላችን የአንዲት ሴት ድምፅ ሰማ። ስለ ጨለማ አላየናትም። ስትቀርቢ ስትቀርብ አምጰርጵር ልጅ መሆኑ አለየው። አባዬ ለማንኛውም ይሄን ያዙ ብሏቸዋል፣ አለች እያለከለከች። ገጀራ ነበር። ገና እጀስ አስገባው፣ ፍርሃቴ ጨርሶ ጠፋ። ለካ የጎደለኝ ልብ አልነበረም፣ ገጀራና ጠጅ እንጂ። የጠጅ ፈረሴን ጭኜ ገሰገዝኩ። ሽኮኮ ስካሩ ጠፍቶ በጥርጣሬ ይከተለኛል። ወሪሳም ብዛም አልተሟሟቀችም። ገጀራውን ይዤ ያየ ወሪሳዊ ከፊቴ የገለልንና የማደርገውን ለማየት በርቀት ይከተለኛል። የልብ ልብ ተሰምቶኝ የትናንት ትንቢት ጭንቅላቴ ውስጥ ይመላለስ ጀመር። ማቴ በብዙዎች ሁሉ ላይ ነው። አንድ ስንኳ ወደ ሌብነት የሚሄድ የለም። ገጀራ በውጭ ስድብና ማንጓጠጥ በውስጥ አለ። በሜዳ ያለው በገጀራ ይሞታል። ከኔ የሚሸሽ ይሆናል። ደጄ ላይ ደረስኩ። ልገባ ካልኩ በኋላ አንዳች ነገር ገፋፍቶኝ ወደ ኩይሳው ቤት ጠጋልኩ። ምናልባት የሚከተሉኝ ወርሳዎች ወደ ቤቴ ስገባ ለዚህ ነው እንዴ በማለት አሳንሰው እንዳያዩኝ ይሆናል። ያም ሆነ ይህ በያዝኩት ገጀራ በሩን ቆረቆርኩ። ሲወጣ ምን እለዋለሁ? አሳርፍበታለሁ። ተማረክ እለዋለሁ። ተናዘዝ እለዋለሁ። ሁለተኛ ላትደርስብኝ ማለልኝ እለዋለሁ። ምን እለዋለሁ? ለማንኛውም ኩይስ ሰው የለም። ወደ ቤት የመለስ ስል ትከሻዬን ከበደኝ። ስዞር ማማ ጉዶ አጮልቀው ያዩኛል። በቆንጨራው ዛትኩባቸው። ጠብቁኝ፣ እጠብቀውታለሁ ማልኳቸው። ሹክክ ብሎ ገቡ። የልጅ ልጃቸው የልጅ ልጅ ልጃቸው እስራቸው ቆሞ ኖሮ አየሁት። አንተም ጠብቀኝ አልኩትና ጠገቢ ያለውን ቅጠል አጠለ ቅጠል በቆንጨራ ቀነጣጥሼ የገባው አስራ ስምንት የፍርሃት መዳረሻ። በማለዳ ወፍ ሳይን ጫጫ ጭንቅላት የተንጫጭቶ ቀሰቀሰኝ። የስካር ክፍያው ራስ ምታት ነው። ልቤን የሚያጠላው ለውለኛል። እንደሚስት ተጣቅፍ ያደርኩት ቆንጨራ ግሏል። የማታ ሁኔታ ሁሉ በብዥታ ትውስታ እየተቆራረጠ አእምሮ ላይ ተሰልፎ አለፈ። ጮሃ የማታውቅ ወፍ ለቁ ለቁ ትላለች ይባላል። ፍርሃትና እፍረት ወረደብኝ። እንግዲህ ኩይሳ ደጁ መቆርቆሩን ሲሰማ በተደፈርኩ ስሜት ግስላ ሆኖ በሬን እንደ መጋረጃ ገልጧት ይገባል። በልተነስ እንግዲህ ታጠቅ ይለኛል። ምን ነው ኩይሳው፣ እኔ ብሳሳት አንተ ትሳሳት አለ እለዋለሁ። ያለ ደም ስሬት የለም ይለኛል። እንዲህ እንኳን አይልም እንደው ወጌ እንጨት እንጨት እንዳይል ካልሆነ በቀር ንስሐ ያለ እለዋለሁ። ስህተት በደም እንዴት ያለ ፍርድ ነው? እኛ ወሪሳዎች ይኖር ነው በዚህ ህግ ነው በዚያው ትዳኛል። ታነስ ታጠቅ፣ ታልቀረልኝ ብዬ ሱሬን እዛው ብርድ ልብስ ውስጥ እንዳለው አጠልቃለሁ። እነሳለሁ። ኩይሳው ወደ መፋለሚያችን ይመራኛል። እከተላለሁ። ቆንጨራ አያያዜ መሬት ለመሬት እየጎተትኩ ነው። ብረቱ ይጮሃል። ኩይሳው ይሄዳል። ወሪሳ መሀል ለመሀል ሰንጥቆ ያልፋል። መንደሩን ይጨርሳል። አስፋልቱን ይጨርሳል። ጅረቱን ያቋርጣል። አረሁን ያልፋል። ቆላ ይወርዳል። እኔና ቆንጨራ እንከተለዋለን። ከተማ እናገኛለን። ገበያ እናቋረጣለን። ባህር እንቀዝፋለን። ጠፍ መሬት እናገኛለን። ገጠር እንገባለን። መለስ ስብዬ ሳየው የቆንጨራ የዱካ የምድር ወገብ ሰርቷል። ልንፋለም እንዘጋጃለን። ሰውነታችን አይታዘዝልንም፣ ከድካም ሳይሆን ከርጅና። አያ ኩይሳ እለዋለሁ፣ ከእድሜ ብዛት በዛ ግ ድምፅ ባልበል ይለኛል። ያኔ ኩርሲ የሚያክለው እጁ ማሾ በወፍቾ የታሰረ የአንድ ብርቅቤ ይመስሏል። ዘነጋህ በዚህ ሀሳብ ተጠምጄ የጭንቀቴንና የጭንቅላቴን ንዝንዝ ረስቸው ነበር። ደጃፊ ተቆርቁሮ ወደ እውነት የመለሰኝ ጥላ ይታየኛል። ግዙፍ ጥላ መጣ አልኩ። ሳልታጠቅ የተኛውበት እንዳይዘኝ አሟሟቴ እንኳን ቅጥ እንዲኖረው ሱሬን አጠለቅኩ። አልጋው ጫፍ ተቀምጬ ትንሽ ለማሰብ ከጀልኩ፣ ግን ድጋሚ ለሰስባ ለመልኩ ተቆረቆረ። ሊያዘናጋኝ ነው። ደጃፍ ቁርቆሮው ላይ ለዘብ ማለቱን አይቼና ተዘናግቼ ስከፍት መጅጁን ሊጭንብኝ ተጠንቅቄ ከፈትኩ። ኩይ ሰው ሳይሆን አዛውንቱ ሌባ ነበሩ። ፊታቸውን አጤንኩ ፍርሃት ይዘዋል። እጃቸውን አጤንኩ ፌስታል ይዘዋል። ዘረጉልኝ። እኛ ብንሳሳት አንተ ትሳሳት አለ። የት ነበር ይህን ንግግር የሰማሁት? ፌስታሉን ተቀበልኩ። ኪሳቸው ገብተው ብር አወጡ፣ ዘረጉልኝ፣ ተቀበልኩ። ሲፈሩ ሲቸሩ የወደቀ አንሺ እንጂ ሌባ አይደለሁም አሉኝ። ያው እንደምታውቀው ፌስታሉን ጥለኸው ነበር፣ አነሳው። ትንሽም የተሳሳትኩ ቦርሳው ላይ ነው መሬት ሳልትል ሳላመሰግንጅ መሄዴ ጥፋት ነበር። በቀጣዩ ቀን ኩይሳውን አማላጅ ላከብኝ። ለካ ይሄን ሁሉ ቀናት በፍርሃት ቤቱ አልገባም ኖሯል። አንገቴ ይቆረጥ ወይኔ ወይሱ አልኩ። አረተው እርስት አልተቀማችሁ ሚስት አልተናጠቃችሁ አሉ። ስግ ስግደረደር እንጂ ራሴ አማላጅ ልኬ በታረቅኩት ነበር። ሀይ ሀይ ሀይ አሉ አማላጆቹ። ይሁን አልኩ። ኩይሳው መጥቶ እግሬ ላይ ወደቀ። እስሬ ጉድባ መስሎ ተከመረ። አሁን እግሬን ዘርጥጦ ጭጭ ቢያደርገኝስ የሚል ሀሳብ ይዞ አስጨነቀኝ። አስራ ዘጠኝ የሰላም ልዑክ አምጰርጵር ምን እንዳገረሸባቸው እንጃ፣ በአራተኛው ቀን ወሪሳ ሰፈር ድረስ መጥተው ደነፉ። ማባቱ ነው የልጅ እንባል የታለኩ ይ ሰው አሉ። አረተው ነገር በርዷል ተባሉ። መጀመሪያውኑ ምን ሲደረግ ተቆስቁሶ አንድ ጠብ ጀምሮ ማፈግፈግ አልለመደብኝም። ገጥመናል ገጥመናል አሉ ይተው እንጂ አረ ደግም አይደል። መጀመሪያ አስቀፈድደዋለሁ እንደለመደ፣ ከዚያ ገድለዋለሁ እንዳልለመደ። ቅጣቴ ሁለት ነው። ኩይሳው የኔን ጭንቀት ምናምን ሳያስቀር ተረከበኝ። ፊቱ ገርጥቶ፣ ትከሻው ከርቶት መጣ። አማልደኝ እኔን ሰውዬ አለኝ። ቢያሳዝነኝም ወደ ጥንቷ ማሸበሩ ዳግመኛ እንዳይመለስ አድርጌ መሸኘት አለብኝና እሳቸው ሰው ይሰማሉ እንዴ? ስለ አንገረገብኩ አንተን ይሰማዋል የልጃቸው ባልና አሉ። እጁን እንደ ዶሮ አጣቢ አየር ላይ አንቸፈቸፈ። እሱስ ነው ግን አንተ እኔ ምን ከእንግዲህ። ኧረ የዛሬን አውጣኝ። እሞክራለሁ። እሺ እግዚአብሔር ከውድ ያወጣ ብሎ ከቤት ሊወጣ ሲል በሩ ለዝጋው አለኝ። ተው አልኩት። እሺ ደህና ደርልኝ በጀርባ የተንጋል እየተኛው ነጻነት ተሰማኝ። የበላይነት ትርፉ ይሄ ነው አይደል? ሀያ ሽግግር አማላጅነትን የሳሌ ሳሌድ ራሳቸው አምጰርጵር ወሪሳ ሰፈር መጥተው ያንን መፏለል በወሪሳውያን እንዴት ተወጡት? ሜድሬ ሌባ እያንዳንድሽ ፋይል እጄ ላይ ነው ፈርሜ መላክ ነው አሉ። ጠቀስ አድርጊያቸው ወደ ቤት ገባው። ተከተሉኝ። አየህልኝ ጠቤን አሉ አልነክስም። ከነከስኩ አልለቅም። ጊንጥ ነኝ። ጠብን በዘር ማንዘር ያውቀዋለሁ። ጥሩ እንደማለት ራሴ ነቀነኩላቸው። ዛሬ እንኳን አመጣጤ ወደ አንተ ነበር። በቃላችን መሰረት አንድ ባላገራይን በጋራ እናቀምሰዋለን። የምን ባላገራ፣ ቃል ተገባብተን ጠላት ጠላት የተባብለን ይልቅ፣ አማላጅር ሰው ዘንድ ተልኬያለሁ አልኳቸው። መላከህ ኩይሳው ምን አለ ይተውኝ እያለ ነው። ይተውት። አልተወውም እንዴ? ለኔ ሲሉ ተጣሉት። ጠባዩን ካሻሻለ፣ አይ እንግዲህ አንዴ ጠበን ወደ እኔ አዙራል። በቃ የምን ጠቤን መልሱልኝ ነው። ሞኝ ወሮሮ ቢስቱት ያልጎዱት ይመስላል ሲሉ ተረቱብኝ። ሳይሆን አንዴ በቃልኩኮ እኔ በጠቤ ጣልቃ ሲገቡብኝ አልወድም። ኧረ አምጰ እ እስቲ ጨርሳት ዛሬ እንጨርሳለን። ተቁነጠነጡ ነገር ሲያገኙ እንደሚሆኑት ሰውነታቸው ተቆጥቶ ተነፋፋ። ፈራኋቸው፣ ዝም አልኩ። ይልቅ ዛሬ ማታ እዚያው ጠጅ ቤት ነና፣ ያንን ባላጋራችንን አደብ እናስገዛዋለን። የእርሶ ባላጋራ የትየለሌ፣ እኔ ድሜን ሙሉ ስወራከብ ልኖር ነው። ኧረ ተጎረም፣ ሰው ጠቢ ስለቻል እንዴ ዋ፣ ስንት ክፉ ቀናን ለመሰለ ሁለት ቀን ሙሉ ሳትጣለ የምታሳልፍበት ተመስገን ማለት ነው ወይ ጉዴ። አንዴ ተጣልተውልኛል። አንዴ መጥቼ ዳይን አወራርዳለሁ። ተዚያ በኋላ ላለሁ እኔ ምንም አይመለከተኝም። እሱ እንግዲህ የለም፣ ብቻ ማታና ሄደት ብለው ተመለሱና ደግሞ እኮ ወደ ካልከው ሌጣውን አይመለስም፣ ወለድ አለበት። ከፈሪው ኩይሳ ወደ ደፋሩ ኩይሳ እንደተዘዋወርኩ ይገባኝ። አመሻሽ ላይ ሽኮኮልከው ቀጠሯችን ቀርታል፣ ሰውየው ሞታደረ አሉኝ። የተሰማኝ ረብት ይህ ከእንዲህ የሚባል አይደለም።